እሺ ስሜ ረዳት ኢንስፔክተር አንዳሻው ወጋዬሁ እባላለሁ። የማረሚያ ፖሊስ የሙዚቃ ባንድ ውስጥ የመድረክ አናውሰር እና ዳይሬክተር ነኝ። ቅድም ሳቦም እንዳለው ለእኔም ያው እንደዛ ነው፣ እስትንፋሴ ነው። ግጥምን ለመግጠም ያው ጊዜና ቦታ ቢያስፈልገኝም ግን ሀሳቡ ከመታልኝ ቦታ አልመርጥም። ማለት በአሁን አሁን ዘምኗር በሞባይላችንም በምናችንም ሀሳባችንን ልንገልጽ እንችላለን። ብዕርና ወረቀት ከኪሳ የለይም። ስለዚህ ሞባይልም ባልነበረበት ጊዜ ላይ ቁጭ ብዬ በመጻፍ ነበረ እንትን የምለው ያው። ግጥም ለነገሬ ነው። ግጥም ሀሳብ መግለጫ ነው። ግጥም ማማቢያዬ ነው ግጥም ነገር የምፈልግበት ነው። ግጥም የምጣላበት ነው። ብዙ ብዙ ነገር ማለት ይቻላል ስለ ግጥም ግን ያው ባጭሩ እስትንፋሴ ነው ብል እንደ ሳቡን በረከት ይቀላል ብዬ ነው። በዚች በአመች ውስጥ ምናምን ደግሞ የሆኑ ነገር ምናምን ሲፈጠር የምንጻፉ ነገሮች አሉ እና ያው ለውደዋ ባለቤት ለሷ የጻፍኩት ግጥም ነው። አጋጣሚ ለትውውቅ የነበሩ ሰዎችም እዚህ ውስጥ ስላሉ ግጥሜን ምንነት እነሱ ሊያውቁት ይችላሉ፣ ሊረድ ይችላሉ እያስባለሁ። ከፀሐይዋ መውጫ ካራማራ ስለ ቆንጆ ሴት ፈለቀች የምላታምር ጸባዩ አይሰከነ ተግባቢ ከሁሉም እርቆ ሐሳቢ መልካም የምታለም ለእኔ ከፍታላት በላይ ከዳመና ካወቅኳቸው ሁሉ ትበልጣለች እና ኤልሳቤቴን፣ ሞላች በሳቋ ፈካችው፣ ሐዘንን ጠራርጋ ታጣለችው። ይህንን ማብራራት ካስፈለገ በጣም ረጅም ጊዜ ብቻዬን ነበርኩኝ። አጋጣሚው እሷን ለማግኘት መንስኤ ሊሆን ነው ብዬ ነው የማስበው። አጋጣሚ ከነ ናስር ጋር እና ቲቸር ዳግም የሚባል እዚሁ አሁን አልተገኘም። አጋጣሚ ስራ ሊኖር ይችላል እና እነሱ የሆነ ስራ ለመስራት ምናምን ብለው እንድንገናኝ ቀጠሮ ያዘን። የቀጠሯችን ቦታ እነ ናስር ጋር መኖሪያ ቤት ነበረ። ያው እኔም ያለኝን ተሰጦ ለማካፈል ከነሱ የተሺ የምነው ሲሆን ያለኝን ነገር ለመስጠት ምናም ብዬ ነበር የሄድኩት። እነሱ ያላቸውን ሲሰጡኝ እሷን ሰጡኝ። አጋጣሚ ጠርተዋት ምናም ስለነበረ እዛው ተዋወቀን። የኔና የእሷ ስራ የምንሰራው ስራ ነበረ፣ የሚቀረስ ስራና እሱን ትሬኒንግ ምናም በምናደርግበት ጊዜ የእሷ ስራ እኛ ቤት አካባቢ ስለነበረ ከዛው ከስራ ስትወጣ ትመጣለች። እዛው ትሬኒንግ ምናምን እያደረግን ምን እያለ ያው መሳሰን በሌለው ገጸ ባህሪ ውስጥ ተሳሳብንና ለዚህ እንደዚህ በቃን። እንግዲህ እውነት ተሰውረ ከራኬን ከልቤ ፍለጋ ወጣለው አንተን በመራቤ

አንዳንድ ጊዜ መድረኮችን መሸፋፈን እንትን ስንል አንዳንድ ግጥሞችን በጭንቅላት እንዛቸው ግጥሞችን እዛ ላይ የማቅረብ ግዴታ አለብን። ሁለተኛ የዘፈን ግጥሞችን ደግሞ ለክልሉ ተወዛዦችና ድምፃዎች በመጽሐፍ እናቀርባለን። ስለዚህ የስራው ባህሪ አንድ ስራው ተያያዥነት አለው ከመጽሐፍ ጋር፣ ከመግጠም ጋር፣ ከእንትን ጋር የተያያዘ ነው። ስለዚህ ብዙም እንትን ጊዜ ነው። እሺ ስሜ ኤልሳቤት ወርቁ ይባላል። በቀይ መስቀል ማህበር ውስጥ የዋና ስራ አስኪያጅ ጸሐፊ መስራት ላይ እገኛለሁ ማለት ነው። ግን እንዳለሁበት ስሜት ነው። እኔ ባለሁበት ኮንዲሽን ላይ አንድ ጊዜ ኦልሞስት ሁለት ሺ አስራ ሶስት አካባቢ ካሳንችስ ላይ ፖቲክስ አተርደ የሚባል ፕሮግራም አላቸውና እነ ተስፋሁን ገበድያ ምናምን የሚገኙበት ከተለያየ ሀገር ያቺን በወር አንድ ቀን ይገናኛሉ እና እዛ ላይ እንደ አጋጣሚ ሆነው አንድ የማውቀው ልጅ ነበር። ለምን ዛሬ እንደዚህ ቦታ አልጋብዝሽም ምናምን ነገር ብሎኝ ተነስቼ የምር በጣም ነው ወደድኩት። እኔ አርት ደስ ይለኛል፣ ተዋና ወዳለሁ እሞክራለሁ መጽሐፍ በጣም ዛን ቀን ግን ያየሁት ነገር ለየት ይላል። ያንን ነገር ማለት እንትኑ ራሱ ተሰጦ ራሱ ባይኖርሽ የሆነ እንዲኖርሽ ይጋብዛል። እና ከተለያየ ሀገር ነው የሚገናኙት፣ ሰዓት አጠባበቃቸው ምናምን በቃ ያቺ ፖቲክ ሳተርዴ የሚያልፋት የለም። ሴቶችም አሉ ወንዶችም አሉ፣ እንዲሁም የውጭ ሀገራ ዜጎች አሉ። እና ያንን ቀን ከስምንት ሰዓት እስከ ማታ ድረስ ባለው ሰዓት ውስጥ ከሰንዱስ ላይ ነበረና በጣም በሚገርም ሁኔታ ነው ውስጤ ያው እንትኑ ስለማይ ማለት እዛ ቦታ ላይ የመሆን ካለው ነገር ጋር ስለማይሄድ እንጂ እዛ ጋር በሆን ብዙ ቦታ ላይ እንትና ማለት እና ምንድነው እኔ ስሜቴን ነው የሚገልጸልኝ ያለሁበት፣ አዝኜም ከሆነ ደስ ብሎኝም ከሆነ የሆነ እኔን በዛ ባለሁበትኝ ኮንዲሽን ላይ ውስጤን የሚነካው ነገር ከሆነ ይገልጽልኛል ማለት ነው። ውስጤ አዝኝም ከሆነ ያዘንኩበትኛ፣ ተደስቼም ከሆነ ልክ እንደዛው ማለት ነው። እና ግጥም ለእኔ ደስ ከጻፍኳቸው ዛሬ አላዘጋጀውም ባለቤቴ ከጻፈው ማለት ለምን መረጥሽው እና እንዴት የሚለውን ነገርም አለ። እናቴ ላይ ትውል ጀመር፣ ሄዳ ካልጋ እያመማት፣ አቅሟም ደከመ፣ እድሜዋም ተጫጫናት፣ ዞማውም ሸበተ፣ ጭምድድ አለ ፊቷ፣ ልቧ አልተቀየረ የማም እያንጀፋ ይላል እናት። ያው እኔ ለእናቴ በጣም ልዩ ቦታ ነው ያለኝ እዚህ ምድር ላይ ካሉ ነገሮች ለአንቺ ትልቅ ቦታ ልትሰጪው ወይም ደግሞ ይሄ ነው በህይወቴ ውስጥ ለእኔ እንደዚህ ነው ለእኔ የእኔ አሪያ ልትሆነኝ የምትችል ኦር ደግሞ በዚህ ዓለም ላይ አለኝ ከምለውና ውዱና ምወደው ነገር ቢኖር እናቴ ልች ያ ሁላችንም በየአኗኗራችን የምንወደው ነገር ይኖራል። እንደ ህይወት ግን ወይም ደግሞ እንደ ሰው በእኛ ህይወት ውስጥ ትልቁን ድርሻ ሊሰጠው የሚችለው ነገር ደግሞ እንደየሀሳባችን ይለያያል። እና እኔ እናቴ ናት። እና ይህችን ግጥም የጻፈው የሆነ ጊዜ እንትን ነበር፣ ምን ነበር ብስራት ቲቪ ላይ ስለ ግጥም ምናምና ለምን ጽፊ ምናምን ነገር በሚል ከዛ የሆነች ደቂቃ ነው ብቻ እንትን አለ ጻፍ አረጋትና ብዙ ጊዜ ጽፎ ሲያመጣ አስቀምጦ ነው የሚወጣው። እዛ ሳነባት በጣም ነው ደስ ያለች አንብቤ ዛው ባስቀምጠት ኳት ይነ እናት ለልጇ ምን ያህል ዋጋ እንደምትከፍል እንደሚገልጽ ያው ሰው ዙማን ቢሆን ጸጉርሽ ቀርዳዳን ቢሆን ምንም ቢሆን የኑሮ በራሱ እንደገና ደግሞ የእድሜ በራሱ የሚቀየርበት ጊዜ አለ። ጥቁርም ወደ ነጭ የሚመጣበት ጸባዩና ባህሪዋ ነው ላይቀየር የሚችለው በእድሜ ነው ውስጥ ለልጇ ያላት ግን ሁሉም ጊዜ ቢሆን እናት እናት ነች ማለት ምንም አይገልጻትም ማለት ነው። እዚህ ዓለም ላይ ስትኖሪ ወዳጅ ማብሄድ ይመጣል። ወዳጅ እንዳለው ዘፋኙ ማለት ማለት ይቀየራል ግን እናትሽም በምንም ልትተኪያት አትችይም ማለት ነው። ያው መተኪያ የለ መተኪያ የለሽ እንደው ማለት ነው። እና ከምወዳቸው እንግዲህ ማለት ከራሴ ሳይሆን ከሱ ይሄን ይመስላል ሴሁሌ ሻጊዴ